ችን ይሁን የአምላካችን የእግዚአብሔር ስም ብሩክ ይሁን። አሁንም እግዚአብሔር የሚዘገይበት ሁለተኛው ወይ ደግሞ ትልቁ ነገር በሕይወታችን ትክክለኛውን ማንነታችንን እስክናቅ ድረስ እግዚአብሔር ይዘገያል። በዘፍጥረት ምዕራፍ 32 ቁጥር 28 ላይ እግዚአብሔር ያዕቆብን ሲባርከው እንመለከታለን። ያዕቆብ ከሶሪያ ሲመለስ ሁለት ሚስቶች አሉት፣ ልጆች አሉት፣ እግዚአብሔር በብዙ ሀብት ባርኮታል። ነገር ግን ሚስቶቹን ልጆቹን ካሻገረ በኋላ በዛ በያዕቆብ ወንዝ ላይ ሁሉንም አሻግሮ ወደ ማዶ ብቻውን ከቀረ በኋላ በዛሽ ሌሊት አንድ ሰውም ከያዕቆብ ጋር ይታገል እንደነበረ መጽሐፍ ቅዱስ ይናገረናል። ከዛ ሰው ጋር ረጅም ሰዓት ከታገለ በኋላ ካልባረከኝ አልለቅህም ስለው እንመለከታለን። ካልባረከኝ አልለቅህም አለው። እንግዲህም አለው ስምህ ማን ነው? እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባል እግዚአብሔርም። ከእግዚአብሔርም ከሰውም ጋር ታግለ አሸንፈሃል። ያዕቆብም ስምህን ንገረኝ ብሎ ጠይቀው፣ እርሱም ስሜን ለምን ትጠይቃለህ አለው። በዚያችም ስፍራ ባረከው ይላል እግዚአብሔር ቃል። አያችሁ፣ ያዕቆብ አስቀድሞ የተባረከ ማንነት አለው። የተባረከ ሰው ይመስላል ስናይ፣ በሚስት ተባርኳል፣ በልጆች ተባርኳል። ግን ማንነቱ አልተቀየረም። ትናንትና ወንድሙ ኤሳው ጋር በነበረው ችግር አባቱ ፊት ስሙን ኤሳው ነኝ ብሎ ነው በረከቱን የተቀብሎ የሄደው በብዙ መልኩ ያገኘው በረከት ነው ስናይ፣ ላባም ደግሞ እሱ እዚህ ጋር አታሎ ስለሄደ ሚስቱን ራሄልን ሳይሆን ሊያን ሰጥቶት አታሎት እንመለከታለን። ስለዚህ ትክክለኛ ማንነቱ አልነበረም ያ ማንነትና እግዚአብሔር እንደገና ያዕቆብ ሲመለስ እዚህ ጋር ጠበቀውና ሲገናኘው እንመለከታለን። ሚስቶቹን ካሻገረ ልጆቹን ካሻገረ በኋላ በዛ ማዶ ብቻውን ሲቀር አንድ ሰው በዛ ሌሊት ሲታገለው እንመለከታለን። በዛ ክፍል ላይ ያይቆብ ያ ሰው እግዚአብሔር እንደሆነ ተረድቶ ካልባረከኝ አልለቅህም ሲል እንመለከታለን። ያይቆብ በምድራዊ ነገር ተባርኳል ስናይ ለስጋው የሚያስፈልገው ነገር ብዙ ነገር ሆኖለታል። ነገር ግን አንድ ያልተባረከበት ነገር አለው። ትክክለኛ ማንነቱ አልተቀየረም። ስሙ አልተቀየረም። አድራሻው አልተቀየረም መታወቂያው አልተቀየረም የእሱ ማንነት ደግሞ እስካልተቀየረ ድረስ እውነተኛ በረከት ወደ እሱ ሊመጣ አይችልም እነዛ በረከት ቢመስሉንም እግዚአብሔር ለኪዳኑ ሲል ያደረገው እንጂ የያይቆብ ቤት ተቀይሮ አይደለም ስለዚህ እግዚአብሔር ፊት ምን ነበር የሚለው ካልባረከኝ አልለቀህም ማንነቱን በትክክል ያውቃል ማንነቱን እንዳልተቀየረ በደንብ ያውቃል ያይቆብ ስለዚህ መታገል ነበር እድል ፋንታው ለመቀየርና ለመለወጥ እውነተኛውን በረከት ለመፈለግ። ስለዚህ እግዚአብሔር እዚህ ክፍል ላይ ስምህን ንገረኝ ይለዋል። ስሙን ደሞ ነገረው። እኔ አሁን ኤሳው ነኝ ማለት አልቻለም የአይቆብ እዚህ ጋር እንደ ትናንትና፣ እንዳለፈው ጊዜ በረከቱን አታሎ መቀበል አልፈለገም። አሁን ግን መዋሸት የማይችልበት በይስሐቅ ፊት አይደለም ያለው፣ ወይ ደግሞ በእናቱ ፊት አይደለም ያለው። አሁን የሚታገለው ፐርሰን ማን እንደሆነ በደንብ ጠንቅቆ ገብቶታል ያይቆብ ስለዚህ ያን የሚታገለውን እግዚአብሔርን ማታለል መሸወድ አይችልም። አሁን ስለዚህ ትክክለኛ ማንነቱን ሲናገር እኔ ያዕቆብ ነኝ ስል እግዚአብሔር ስሙን አቶት አይደለም እኮ አንተ ያዕቆብ ነ ማለት አቅቶት አይደለም የእኛ ማንነት እያቃለ እኮ እግዚአብሔር ከነድካማችን ይሸከመናል፣ ከነማንነታችን ይዘናል። ዛሬም ከዛ ጭምርም በስጋ ሊባርከን ይችላል። ነገር ግን እውነተኛው በረከት ወደ እኛ ህይወት የሚመጣው እኛ ማንነታችንን ስናቅ ነው ክብል ለኢየሱስ ሲሆን በዛ ሌሊት እግዚአብሔር የታገለው ያይቆብን ያይቆብ ትክክለኛ ማንነቱን እንዲያቅ ነው እንዲረዳ ነው። ስለዚህ ያይቆብ ደግሞ አሁን እዚህኛው ጋር እንደ ትናንትናው መሸጎድ አልቻለም። ኬሌ ነኝ ማለት አልቻለም። ኤሳው ነኝ ማለት አይችልም። እዚህኛው ጋ እኔ ያይቆብ ነኝ አለ። ትክክለኛ ማንነቱን ነገረው። ሚስቶቹን ካሻገረ፣ ልጆቹን ካሻገረ በኋላ እነሱን ባያሻግር ኖሮ ያዕቆብ ትክክለኛ ማንነቱን ላያወራ ይችላል በእግዚአብሔር ፊት። ነገር ግን ብቻውን በቀረ ጊዜ እግዚአብሔር በዛ ሌሊት በመጣ ጊዜ ወደ ሕይወቱ አንድ ነገር ገባው እስከነ ትናንትናዬ ለረጅም ዘመን መኖር አልፈልግም አለ። ወገኖች እስከነ ትናንትናችን፣ እስከነ ግሳንግሳችን፣ እስከ ተበላሸው ማንነታችን በእግዚአብሔር መድረክ ላይ በእግዚአብሔር ቤት ውስጥ በአገልግሎታችን ውስጥ በትዳራችን ውስጥ በስራ ቦታችን ውስጥ ባልተለወጠው ማንነታችን መቀጠል አያስፈልገንም። እግዚአብሔር የሚዘገየው በዛ ነገር ውስጥ ረጅም ሰዓት ስንቆይ እግዚአብሔር ሊያሻግረን ወደፈለገው ነገር እግዚአብሔር ሊገናኘን ወደፈለገው ነገር አንመጣም። በህይወታችን ለዚህ ይዘገይብናል። እዚህኛው ጋር ግን ያዕቆብ ለረጅም ዘመን በሶሪያ ምድር ኖሯል በዚህ ማንነት አሁን ግን በቀረኝ ዘመኔ በዚህ ማንነት መቀጠል የለብኝም፣ በቃ አለና እኔ ያይቆብ ነኝ ብሎ ማንነቱን አታላይነቱን፣ ያይቆብ የሚለው የስም ትርጓሜ አታላይ ማለት ነው። ትናንት አታሏል በብዙ አሁን ግን ማንንም ላለማታለል እኔ ያይቆብ ነኝ ስል እግዚአብሔር እንደዚህ አለ፣ ከዚህ በኋላ ያይቆብ አትባልም፣ እስራኤል ትባላለህ። ስለሆን ሰማለን ስሙን ስቀይር ከዚህ በኋላ ህዝብ ትሆናለህ ከዚህ በኋላ ታላቅ ትሆናለ። ከዚህ በኋላ የሚያሸንፍ ታግሎ የሚያሸንፍ ህዝብ ትሆናለ። ከእግዚአብሔርም ጋር ታግለሃል፣ ከሰውም ጋር ታግለህ አሸንፈሃል። ስለዚህ ከዚህ በኋላ አድራሻህ ይቀየራል፣ ስምህ ይቀየራል፣ ማንነትህ ይቀየራል አለውና እስራኤል ትባላለ ብሎ ስሙን ሲሰይምለት እንመለከታለን። ወገኖች ትክክለኛ ማንነታችንን ለእግዚአብሔር ስንነግረው እግዚአብሔር ይቀይረናል። እግዚአብሔር ወደ ታላቅነት ሊያሻገረን እግዚአብሔር ወደ ማለልን ማሐላ እግዚአብሔር ወደ ገባልን ትልቅ ኪዳን እግዚአብሔር ያደርሰናል። ስለዚህ የያዕቆብ ትልቁ ኪዳን የአብርሃምን ኪዳን ማስፈጸም ነበር። በያዕቆብ ውስጥ እግዚአብሔር ፕሮግራም፣ ለአብርሃም ታላቅ ህዝብ አደርግሃለሁ የሚለውን ፕሮግራም እግዚአብሔር ገብቶለታል፣ ኪዳን ገብቶለታል። ያዕቆብ ደግሞ የአብርሃም የልጅ ልጅ ነው። ስለዚህ ያንን ኪዳን እግዚአብሔር ሊፈጽም ከሰማይ ሲወርድ እንመለከታለን። ያንን ታላቅ ኪዳን ታላቅ ህዝብ አደርግሃለሁ ለአብርሃም የተባለውን እግዚአብሔር በያይቆብ ህይወት ሲፈጽም ማነህ ነው ያለው። ትክክለኛ ማንነታችንን ለእግዚአብሔር ስንነግር እግዚአብሔር ደግሞ ቀጣዩን ፕሮግራም በሕይወታችን ይፈጽማል። ለዚህ ነው ሐዋርያ ጴጥሮስንም እግዚአብሔር መጣና ጠየቀው፣ ተወደኛለህን የሆነ ልጅ ስምዖን ጴጥሮስ ስለው ሲጠይቀው ሶስት ጊዜ ጠየቀው። በእርግጥ እንደምወድህ አንተ ታውቃለህ አለው። ምክንያቱም ትናንትና ክዶታል ጴጥሮስ። አሁንን ግን ታውቃለህ በቃ ማንነቴ ትክክለኛ ማንነቴን ታውቃለህ። የዛኔ ነው ትክክለኛ ማንነትን ጴጥሮስ ስለሚያውቅ አንተ ራስ ታውቀዋለህ፣ እሱን ነገሬን፣ ድካሜን ታውቀዋለህ፣ ትናንትናዬን ታውቀዋለህ፣ እንደምወደ ደግሞ ታውቃለህ። ልክ ያንን ስል ግልገሎቼን አደራ፣ በጎቼን አደራ፣ ጠቦቶቼን አደራ ብሎ እግዚአብሔር የቤቱን ስራ ነፍሳትን ሲያስረክበው እናያለን። ዛሬም ደግሞ ትክክለኛ ማንነታችንን አቀን ለእግዚአብሔር እኔ እኮ እንዲህ ነኝ ስንል እግዚአብሔር የተናገረንን ነገር ሊፈጽም ይተጋል። እግዚአብሔር ያለልንን ነገር በያዕቆብ ህይወት ለአብርሃም ታላቅ ህዝብ ያለውን እስራኤል ብሎ የተናገረውን በያዕቆብ ህይወት ከዚህ በኋላ ስምህ ያዕቆብ አይባልም እስራኤል ትባላለህ ሊሰራ ለውደደው ትክክለኛ ማንነታችንን ስናቅ፣ ደካማ ጎናችንንም ቢሆን ስናቅ፣ ብርቱ ጎናችንንም ቢሆን ስናቅ እሱን ስንነግረው እግዚአብሔር በሕይወታችን ፕሮግራሙን ይፈጸማል። ከዚህ በኋላ ያይቆብ የሚባል ስም ከአንተ ጋር አሄድም እስራኤል ትባል አለ አለው። ያይቆብም በዛ ላይ የጽድቅ ፀሐይ እንደወጣችለት መጽሐፍ ቅዱስ ይናገራል። ያይቆብም በእግዚአብሔር ፊት እግዚአብሔርን ፊት ለፊት አየው ሰውነቴ ድና ቀረች ስል፣ በዚያ ቦታ ስም ጲንኤል ብሎ ጠራው። ያዕቆብም እግዚአብሔርን ፊት ለፊት አየውት አለ። ምክንያቱም ትክክለኛ ማንነቱን ለእግዚአብሔር ስለነገረው እግዚአብሔርን ፊት ለፊት አየሁት፣ ሰውነቴ ድና ቀረች አለ። ያልዳነው ማንነቱ፣ ለብዙ ዘመን ያስቸገረው ማንነቱ ሲፈወስ እንመለከታለን። ድኖ ሲቀር እንመለከታለን። እግዚአብሔርን አይቶ በዛ ዘመን የሚተርፍ ሰው አልነበረም። ደም ሳይፈስ ስርየት ስለሌለ፣ ያዕቆብ ግን ፊት ለፊት አየው እግዚአብሔርን። ሰውነቴ ድና ቀረች፣ ሰውነቱ ድና እንደቀረች መጽሐፍ ቅዱስ ይናገራል። እንደዚህ ይላል፣ በዛ ቦታ ስም ጵኒኤል ብሎ ጠራው ካለ በኋላ በዚያም ሲያልፍም ፀሐይ ወጣችበት። አያችሁ፣ በመንገዳችን በህይወታችን ዘመን ላይ ትክክለኛ ማንነታችንን ስናቅ፣ የእግዚአብሔር ጽድቅ በእኛ ላይ ይወጣል። እግዚአብሔር ብርሃን ህይወታችን የሚታይ ህይወት ይሆናል። የሚነበብ ህይወት ይሆናል። ሰው ሁሉ የሚያየው ህይወት ይኖረናል። ከዛም በኋላ ያይቆብ እንደትናንትናው አይሮጥም። ጭኑ ስለተነካ ያነክስ ነበር ይላል ይሄ ክፍል። ተረጋግቶ መሄድ ጀመረ፣ ተረጋግቶ መራመድ ጀመረ። እንደትናንትናው ኮብላይ አልሆነም ያይቆብ። እንደትናንትናው ከላባ ፊት እንደሮጠውም አይደለም ከኤሳ ፊት እንደሮጠም አይደለም። አሁን ትክክለኛ ማንነቱ የተረጋጋ ሰው ሆነ። እያነከሰ ይሄድ ነበረ ይላል መጽሐፍ ቅዱስ። እንደገና ተረጋግቶ፣ እንደገና ያለ ፍርሃት፣ እንደገና ማንነቱን ተቀብሎ፣ እንደገና ፀሐይ ወጥቶለት፣ እንደገና ስም ተቀይሮለት ሲጓዝ እናያለን። ተባረኩ። ዛሬም ትክክለኛ ማንነታችንን ስናቅ የጽድቅ ፀሐይ በእኛ ላይ ይወጣል። የእግዚአብሔር ጸጋ ይደግፈናል። ስማችን ይቀየራል። እግዚአብሔር ከእኛ ጋር ይሆናል። እንረጋጋለን። በሚያስጨነቀን ነገር ላይ የእግዚአብሔር ማዳን የእግዚአብሔር ቸርነት የእግዚአብሔር ፈውስ ከእኛ ጋር ይሆናል። ተባረኩ።